ና ፊ ረመዳን ሶስት ሺ አራት ሺ ሰው በላይ ነው እዛ ግቢ ውስጥ የሚበላ የሚጠጣ ወሩ ሙሉ። እና ያው ሂደት ቀስ ብለው የሞቀ የሞቀ 1 በኋላ በጣም እየሰፋ እየሰፋ መጀመሪያ ትንሽ ሰው ነው። ከዛ በቀን አንድ በሬ ሁለት በሬ የሚታረድበት። ድግስ ነበረ እና አላሁመ ባሪክ ለና ፊ ረመኒ አላሁመ ባሪክ ለና ፊ ረመኒ። ሓጅ መሐመድ ቱሬ በአዲስ አበባ እጅግ በጣም የሚታወቁበት እዚህ ጳውሎስ ሆስፒታል አካባቢ የሚገኘው ቤታቸው በርካታ በሺዎች የሚቆጠሩ ዘካ የሚጠይቁ ሰዎች በተለይ በሮመዳን ወር በየቀኑ ሁለት ሶስት በሬ እየታረደ እየመገቡ እያቆዩ ረመዳን ያስወጧቸው እንደነበረ በታሪካዊ መሰረት ላይ በማኖራቸው ቻይና ከኢትዮጵያ በላይ ሐጂ ቱሬን የምታውቀው የሚል አባባል አለ። ካፒታል በማሰባሰብ ሳይሆን ደስታቸው ካፒታሉን ለህዝብ አገልግሎት በማዋላቸው ነው። ትምህርት ቤቶች በየቦታው ሰርተዋል። አሁን የእሳቸው ድርሻ ብዙ ነው። መስጊዶች ቅድም እንዳልኩ መስጊዶች ላይ በጣም ሰፊ ችሮታ ሰጥተዋል። ቤተ ክርስቲያን የሚረዱ ነበር። መስጊዶችና ማሰልጠኛ ትምህርት ቤቶችን ከመርዳታቸውን በላይ የሀረር መቃብር ዙሪያውን በሚታጠርበት ጊዜ ደግሞ ከፍተኛ አስተዋጽኦ አድርገዋል። ስነ ጽሁፋዊና ኢትኖግራፊክ ታሪኮች ላይ በማተኮር የሚጽፈው የምስራቁ ሰው አፈንዲ ሙጠቂ በአንድ ወቅት ዛሬ ከብዙ በጥቂቱ ስለምንዘክራቸው ስለምናነሳሳቸው ለጋስና ቅን ሰው የሚከተለውን ጽሁፍ በማህበራዊ ሚዲያ ገጹ በኩል አስፍሮ አንብበናል። ሐጂ ቱሬ፣ በቢዝነስ እንቅስቃሴያቸውና በበጎ አድራጎት ስራዎቻቸው በሰፊው የሚታወቁት የሀረር ከተማ ተወላጅ ሐጂ መሐመድ ቱሬ እኚህ ናቸው። እኚህ ታላቅ ሰው የሰሯቸውን ያክል ታሪካቸው በደንብ አልተነገረላቸውም። በመሆኑም ባለን አቅም በህይወት ዘመናቸው ስለፈጸሟቸው መልካም ተግባራት ብሎም የህይወት ታሪካቸውና የንግድ እንቅስቃሴያቸውን ጭምር ማጥናት ለወዳጆቻችን ለማቅረብ እንሞክራለን ኢንሻአላህ። አላህ ሀጂ ቱሬና ሌሎች ሷሊ ባሮች የሰሯቸውን መልካም ተግባራት ሁሉ በብዙ ሺህ እጥፍ አባዝቶላቸው በጀነት ውስጥ ከፍተኛ ደረጃ ይስጣቸው። እኛንም ከምቀኝነትና ከስግብግብነት አጥርቶን ለህዝብና ለሀገር የሚጠቅም በጎ ስራ ከሚሰሩ ትጎን ያድርገን። አሚን፣ አሚን፣ አሚን። ዛሬ የረመዳን ወር እያሰብንና የኢዳል ፈጥርን በዓል እያከበርን በብዙዎች ዘንድ ብዙ ስለሚባልላቸው የቸርነት አባት ሐጂ መሐመድ ቱሬ ጥቂት እንጨዋወት ዘንድ ወድናል። አብራችሁን ትቆዩ ዘንድ በአክብሮት ትጋብዛላችሁ። የድሆች አባት፣ የደግነት ምልክት፣ የማካፈል ተምሳሌት ስለወኑትና በብዙዎች ዘንድ ሐጂ ቱሬ በመባል ስለሚታወቁት በረካ ሰው እነሆ ወጋችንን ጀመርን። ስለ እኚህ ሰው ታሪክና ደግነት ይነግሩን ዘንድ የመረጥናቸው የታሪክና ኢትኖግራፊክስ ጽሑፎችን በመጻፍ የሚታወቀው የምስራቁ ሰው አፈ እንዲሙጠቂ ጠቂ ፕሮፌሰር አሕመድ ዘከሪያና በእስላማዊ ጉዳዮች ላይ የበረከቱ መጻሕፍትን በመጻፍ የሚታወቁት ደራሲ ተሾመ ብርሃኑ ከማል ናቸው። ለመሆኑ እንዲህ የታሪክና የአፈ ታሪክ ያህል ተደጋግመው በሰዎች አፍ የሚታወሱትና የሚዘክሩት ሐጂ መሐመድ ቱሬ ማን ናቸው ስንል እንጀምራለን። ለቤተሰቡ ልዩ የሆነ ተፈጥሮ አስተሳሰብ ነበራቸው። ሰው የማያስብበትን ቀዳዳ አንግል ማየት ይችላል ነበር። በንግዱም በሌላም ሕይወት እሷን ያዩና ሰው ማሰብ የማይችለውን ነገር አስበው ተግባራዊ ያደርጋሉ እና በዛ ገንዘብ ያገኛሉ። ያንን ገንዘብ ደግሞ ይቸሩታል። የሰጠ ይሰጠዋል ነው እና እንደሚባለው፣ ብዙ የሰጠ ደግሞ ብዙ ይሰጠዋል። በዛ ሂደት ኢትዮጵያ ውስጥ በመነሻ አይነት ስናስበው ከሀረር መጡ፣ ከዛ ድሬዳዋ ከድሬዳዋ አዲስ አበባ ነበረ ንግዳቸው። በሂደት ድሬዳዋ እያሉ ከቻይናዎቹ ጋራ ወሬ እየተሰማ መጣ። ወደ አዲስ አበባ ሲመጡ ቻይናዎችን አድራሻ እየተፈለገ ወንድማቸው አስተማሪ ነበሩ እሳቸውም ትራትቶ ከእሳቸው ከሳቸው ጋር አብሮ መስራት ጀመሩ። የነበረውን የቻይና እቃዎች በማለማመድ ስጥ ይሰጣል ነው እና ሳይታሰብ እየፈነዳ መጣ ገንዘቡ። ይህንን ገንዘብ ምን ናደርግበታለው? ነው ማከፋፈል ነው የሚለው አላማው፣ ነው አሁን እምነቱም የሚደግፈው ነው። በአላማ እዛው ሱቃቸው ተቀምጦ እዛ አካባቢ ሀደሬ ሰፈር ሰው በሙሉ የሚያገኘው ነገር ነበረ። በየቀኑ ጾም ብቻ ጊዜ አይነት አለ። ጾም ጊዜ ለየት የሚልበት ሁኔታ ነው የምናየው። እና ሁሉም ይመጣል፣ እንደ ደረሰው ይወስዳል። እንደ እውነቱ ከሆነ በኢትዮጵያ ውስጥ በርካታ ደግ አድራጊዎች በርካታ ቀን ባለ ሀብቶች አሉ። እነዚህ ሰዎች በዚህ ዓለም ላይ ብቻ ሳይሆን በመጪው ዓለም የተሻለ ሕይወት እንዲገጥማቸው ወይም በፈጣሪ ዘንድ ተከብረው ተወደው እንዲኖሩ የሚያደርግ ስራ የሚሰሩ ታላላቅ ሰዎች እንዲታወቁ ለማድረግ ያስችላል የሚል እምነት አለኝ። እንግዲህ ሐጂ ቱሬ መሐመድ ነው የሚባሉት በመሰሩ ስማቸው። ሐጂ ቱሬ የተባለበት ምክንያት የህይወት ታሪካቸውን የጻፉ ሰዎች እንደሚናገሩት ዘጊተው መወለድ ከሚገባቸው ቀን ዘጊተው በመወለዳቸው እንደሆነ ማለትም፣ በአማርኛ ዘገዬ እንደማለት ነው። ይሄ ዘገዬ የሚለው ወይም ቱሬ የሚለው መሐመድ ቱሬ ከሚለው ጋር በኋላ ደግሞ ሐጂ መሐመድ ቱሬ ከሚለው ጋራ ተያይዞ በአሁኑ ጊዜ የቤተሰቦቻቸው የልጆቻቸው እና የወንድሞቻቸው ጭምር የእህቶቻቸው ጭምር ሆኗል። በመሰረቱ በዚህ በምስራቅ ኢትዮጵያ እንደዚህ አይነቱ ቅጽል ስም ከስም በኋላ የሚጠራ ስም ወይም በኋላ ደግሞ ራሱን ችሎ ፊት የሚቆም ስም መስጠት በምስራቅ ኢትዮጵያ የተለመደ ነው። በተለይም በአፋር በተለይም በዚህ በሱማሌ እና በሐረሪዎች ዘንድ ይታወቃል። ስለዚህ ሐጂ መሐመድ ቱሬ የሚባሉት ሰው ከትንሽ የንግድ ስራ ነው የጀመሩት። ከትንሽ የንግድ ስራ ጀምረው ግን እጅግ በጣም ከፍተኛ ባለጸጋ ለመሆን የቻሉ ሰው ናቸው። ሐጂ መሐመድ ቱሬ እንግዲህ ምንም እንኳን በትምህርት ያልገፉ ቢሆንም የነበራቸው የተፈጥሮ ችሎታ በኢትዮጵያ ብቻ ሳይወሰኑ በዓለም አቀፍ ገበያን ጥናት ያደረገ ያክል መረጃ የሚሰበስቡ ሰው እንደነበሩ ይታወቃል። በዚህ መሰረት እሳቸው ጥሩ አትራፊ፣ ጥሩ ነጋዴ ለመሆን ይበቃሉ። ይልቁንም በሚያተርፉት ገንዘብ ልዩ ልዩ ቅርንጫፎችን በመክፈት የንግድ ስራቸውን ያስፋፋሉ። አሁን ሀብታቸው እየጨመረ ሲሄድ ደግ ስራም አብረው መስራት ይጀምራሉ። ሐጂ ቱሬ በጣም ታሪካዊ ሰው ናቸው። በኢትዮጵያ ንግድና ኢንዱስትሪ ልማት ውስጥ እጅግ የተለየ ስፍራ ያላቸው የማንደርሳቸው ዘወትር የምናስታውሳቸው ታላቅ የቢዝነስና የንግድ ሰው ነበሩ። በሌላ በኩል ደግሞ በበጎ አድራጎታቸውና በደግነታቸው በረህራህያቸው የዘወት ተጠቃሽ የሆኑ ታላቅ ሰው ናቸው። የተወለዱት ባህር ከተማ ነው። ምግድም የጀማመሩት እዛው አካባቢ ነው። በኋላ ነው ወደዚህ ወደ መሀል ሀገር ወደ ሸግር አዲስ አበባ መጥተው በጣም በሚታወቁበት የአደሬ ሰፈር ወይም ቱሬ ነው የሚባለው አካባቢ። አዎ እዛ አካባቢ ሱቃቸውን ከፈቱ። እያሉ እያሉ እና በዛው በራሳቸው ጥረት ነው ብዙ ቢዝነስ ያፈሩት። የአቦ ኃይለ ስላሴ ዘመን ጀምሮ መሰለኝ። በተለይ ደግሞ ሐጂ ቱሬ የሚታወቁት በኢትዮጵያና በቻይና መካከል ያለው የንግድ ግንኙነት በታሪካዊ መሠረት ላይ በማኖራቸው ቻይና ከኢትዮጵያም በላይ ሐጂ ቱሬን ነው የምታውቀው የሚባል የሚል አባባል አለ። እንደሰማችሁት ገምታለሁ። እንደዚህ ይባላለሁ እና የቻይና እቃዎችን ለመጀመሪያ ጊዜ በሀገራችን ያስተዋውቁት እሳቸው ናቸው። እኚህ የመስጠትና የእሸርነት አባት ሐጂ ቱሬ ለመሆኑ ይህንን ለጋስነት ከወዴት አመጡት? እስልምናስ መስጠትና ማካፈልን እንዴት ባለ መልኩ ይገልጸው ይሆን ስንል መጠየቃችን አልቀረም። እንግዶቻችን መልስ አላቸው። በአጠቃላይ ልግስና፣ በእስልምና በስብዕና በአጠቃላይ ስንነጋገር ፈጣሪ ሲፈጥረንም እንድንደጋገፍ ነው። ብቻችንን አልተፈጠርንም። አዳምና ሔዋን ሐዋና አደም መነሻችን ናቸው። እነሱ እነሱ የተደጋገፉ ልጆች ያመጡ። አሁን ስምንት ቢሊዮን ሕዝብ ሆነናል ማለት ነው። የሰው ልጅ በአጠቃላይ የማህበራዊ እንስሳ ነው ይላል አንዳንዶቹ እና ማህበራዊ እንስሳነት ማለት መደጋገፍ ነው። በመንፈስ ትደጋግፋለ፣ በፍቅር ትደጋግፋለ፣ በቁስ ትደጋግፋለ። እና መደጋገፍ የተፈጥሮ ሂደት ነው። የሃይማኖት አባትም ሃይማኖት መስራች ነቢያትን በሙሉ ያስተማሩን በጠቅላላው ሩህሩህ እንድንሆን እንድንደጋገፍ እንዳንጨካከል ነው። ትልቁ ትምህርት እሱ ነው። ሁላችንም እኩል አይነት አይደለንም። የእናት ሆድ ዥንጉርጉር ነው እና ሁላችንም አንድ አይነት አላደረገንም። ይሄ ልዩነቱንም ፈጣሪ ፈቅዶ ያደረገው ነውና አንዱ ክፋት ላይ ይጠነክራል፣ አንዱ ደግሞ ልማት ላይ ደግነት ላይ ይጠነክራል እና ግለሰቦች ናቸው ተምሳሌት ሆኖ የምናገኛቸው። አልፎ አልፎ ብቅ የሚሉት ደግሞ ልዩም የሆኑ ተምሳሌቶች አሉና አንዱ ሐጂ ቱሬ ናቸው እና ድርጊቶቻቸው ብዙ ነው። ሁሌም በተጠየቁበት እምነት አይለዩም፣ ዝምድና አይጠይቁም፣ ምንም አይሉም። ለሁሉም እኩል በሆነ መንፈስ ለሁሉም የመስጠት አባት ነበሩና የሳቸው የሞራል ጥንካሬ ሆኖ ነው እንጂ ሀብታምም ደሀም ቢሆን ያንን ማስተናገድ አይችልም። ሀብታም ትንሽ ነገር ይበቀዋል፣ ይሰለቸዋል እና ደሀ ማየት የሚሰለቸው አይነት ቢሆኑ ኖሮ ደሀም ራሱ ደሃውን የሚሰለቸው አይነት ነው የነበረው ግቢያቸው ውስጥ ምክንያቱም እንዳልኩ ሰው ይሰበሰባል። እንደ እውነቱ ከሆነ በኢትዮጵያ ውስጥ በርካታ ደግ አድራጊዎች፣ በርካታ ቀን ባለሀብቶች አሉ። እነዚህ ሰዎች በዚህ ዓለም ላይ ብቻ ሳይሆን በመጪው ዓለም የተሻለ ሕይወት እንዲገጥማቸው ወይም በፈጣሪ ዘንድ ተከብረው ተወደው እንዲኖሩ የሚያደርግ ስራ የሚሰሩ ታላላቅ ሰዎች እንዲታወቁ ለማድረግ ያስችላል የሚል እምነት አለኝ። የእርዳታ ልግስናቸው በተለይ በመስጊድ ስራ እና በትምህርት ቤት ስራ ብዙ አስተዋጽኦ አበርክተዋል። የእሳቸው እርዳታ እስከ ሰሜን ኢትዮጵያ እና ወደ ምስራቅ ኢትዮጵያ ደግሞ መላው የሱማሌ ግዛትን፣ በምዕራብ ኢትዮጵያም እንደዚሁ በዚህ እስከ ሀዲያ፣ እስከ ጅማ የመሳሰሉት አካባቢዎች የደረሰ ነው። አሁን ሐጂ ቱሬ ቢያርፉም ድርጅታቸው በጣም አድጎ በድሬዳዋ በሐረርም በአዲስ አበባ በተለያዩ ስፍራዎች ቅርንጫፎች አሉት እና ወደ ፋብሪካዎችም እየሄደ ወደ ኢንዱስትሪ ልማት ማለት ነው ገብቶ ለሰዎቻችን የስራ ፈጠራ የስራ እድል መፍጠርም ሆነ ካፒታልን በኢኮኖሚ በማንቀሳቀስ ከፍተኛ አስተዋጽኦ እያደረገ ያለ ድርጅት ነው ቱሬ ትሬዲንግ የሚባለው። በሌላ በኩል ደግሞ ሐጂ ቱሬ በበጎ አድራጎታቸው በጣም ይታወቃሉ። ለልማት ይህም ለልማት የሚሰጡት እንዲህ የልማት ማህበራት ወይ ደግሞ የከተማ ልማት ወይ ደግሞ ሌሎች ለገጠር ልማት አካባቢ ይሄ ቢለምኗቸው አስተዳዳሪሽ እየመጡ እምብቢ ያሉበት አጋጣሚ የለም። ትምህርት ቤት ለመስራት መንገድ ለመስራት፣ ለወዘተ ይሰጡ ነበር። በሌላ በኩል ደግሞ በእስልምና ሕግ መሰረት ዘካት የሚባል የተደነገገ ሕግ አለ። ዘካት ማለት አላህ ከሰጠን ሀብት ላይ አቅማችን እዛ ሲደርስ ማለት ነው ከሰጠን ሀብት ላይ በዓመት አንድ ስምንተኛውን ጠቅላላው ሀብት ጠቅላላው ንግድ ሰርኩሌት ከሚያደርገው አንድ ስምንተኛውን እንድንሰጥ ድሆች የተጣለብን ግዴታ አለ። በጣም ለብዙ ሰዎች ነበር የሚሰጡት የሚያበረክቱት። ሁለተኛ ደግሞ ከዘካት ቀጥሎ ደግሞ አልምስ አል ማለት ሰደቃ ሰደቃትንም ስለሚሰጡ ድሆች፣ አካል ጉዳተኞች፣ አረጋውያንና በቃ በኑሮ የተቸገሩ ብዙ ወገኖቻቸው ወገኖቻችን ወደ እሳቸው ቤት በተለይ በረመዳን ወር ይመጡ ነበር። ከሀረርጌም፣ ከአርሲም፣ ከባሌም፣ ከወሎም ከተለያዩ አካባቢዎች ይመጡ ነበር። ደግሞ እንግዲህ እንደመጡ ዝም ብለው አይተዋቸው አጂሶ በተራ ነው የሚሰጡት። እስከዛ ድረስ ተራው እስኪደርስ ደግሞ ማስፈጠሪያ ያስፈጥራሉ። ማንም ሰው ቤታቸው አካባቢ ከደረሰ ሸጎሌ ነው ቤታቸው። እኔ እንደማቀው ያ አሁን አላውቅም፣ ዱሮ ሸጎሌ ትልቅ ሼድ ሰርተው ለድሆች እዛ ይመገባሉ፣ ያፈጥራሉ። ሁሉም ሰው ይበላል ማለት ነው፣ በረመዳን ከመጀመሪያው እስከመጨረሻ። ሌላ ደግሞ አላህ በቁርአኑ ያዘዘን ማን አመር መስጂድ ላህ እንመል አመር መስጂድ ላህ ማን አመር ቢላህ ወቢልየውሚ አኺር የሚል ሚል የቁርአን አንቀጽ አለ። መስጂዶችን የሚያሳምር የሚገነባ ሰው በአላህና በመጨረሻው ቀን ያመነ ነው ብሎ የሚመሰክርለት አያት ነው የሚመሰክር አያት ነው ይሄ ማለት የቁርአን አንቀጽ። እና ሐጂ ቱሬ በራሳቸው ተነሳሽነት ያሰሯቸው ሙሉ ወጪያቸውን እየቻሉ ብዙ መስጂዶችን ሰርተዋል። ለምሳሌ ሀረር ከተማ አው አብዳል የሚባለው ኤረር በር የሚባለው ያረር በር አለ። አልጎበር ይሉታል ሀረሪዎች እና ከረ ኤረር በር ኦሮምኛ የሚባለው ወደ ምስራቅ አካባቢ ያለው በሩ፣ ከበሩ ዝቅ ብሎ አንድ መስጂድ አለ ትልቅ። እሱም መስጂድ ያሰሩት ሐጂ ቱሬ ናቸው። በፊት ትንሽ መስጂድ ነበር እዛ አካባቢ። ሐጂ ቱሬ መተው ነው ማለት አውተው ያሰሩት። እንደዚህም አዋሽ ከተማ ስንገባ አዋሽ ሰባት ኪሎ ማለት ነው። አንድ ማዲያ አለበት የተባበሩ መስጊድ ማዲያ። ከሱ አጠገብ በጣም ቆንጆ መስጊድ አለ፣ በጣም ደስ የሚል ሁ መስጊድ አለ። እሱንም ያሰሩት እሳቸው ናቸው። በወሎም ባቲ ከተማ እሱንም መስጊድ ያሰሩት ሐጂ ቱሬ ናቸው። ሲሰሩ ደግሞ መስጊዶቹን ራሳቸውን መስጊዶቹ ገቢያቸውን እንዲችሉ በማለት የተለያዩ የሙያ ማሳያዎችን ባጠገባቸው ሰሩ ነበር። እስልምና በአጠቃላይ ሂደት ስንናገር የመስጠት መሰረታዊ ሕጉ ነው። ሰደቃ ይባላል። ለመረዳዳት ሁሌም የምትሰጠው ነው። ጎረቤትህ ምንም ይሁን ምን ተርቦ አንተ ከጠገብ ወንጀለኛ ነህ። እምነት አይደለም የሚገድበው ስብና ነው። ማንም ይሁን ማን ጎረቤትህ ተርቦ አንተ ጠግበህ ማደር አትችልም። ይሄ መሰረታዊ ህግ ነው ማለት ነው። በየቀኑ ደግሞ የምታደርገው ምጽዋት አለ፣ የሰደቃ ለማንም ለቸገረው የምትረዳው አለ። ወቅፍ የሚባል ስርአት አለ በእስልምና እንደ ኢንዳውሜንት የሚባለው አይነት። ለድመትም ለውሻም ወቅፍ ልታደርግ ትችላለህ። ውሃ ቆፍረህ ማውጣት አንድ ትልቅ ስራ ነው። እንስሳትን መቀለብ ሌላው ስራ ነው። ይሄ የተለመደ በእስልምና ጽድቅ የሚያስገኝ ስራ ናቸው። አንድ የማይሆን ነገር የምትሰራ ሴት መንግስተ ሰማያትን ያገኘችው በጫማዋ ውሻዋን በማጠጣት ነው የሚል ትምህርት አለን። እና ትንሿ ደግ ስራ ከፍተኛ ውጤት እንደሚያስተምረን ሃይማኖቱ ደጋግሞ ይነግረናል። እነ ሐጂ ቱሬ ካፒታላቸውን ነው የሚሰጡት። ማለት ትችላለ ትርፋቸውን ሳይሆን ካፒታላቸው አው እና እኔ ድሀ በሆንም ተመልሼ መኪና መስፋት ልብስ መስፋት እችላለሁ እና ወደዛ መመለስም እችላለሁ የሚል አስተሳሰብ ነበራቸው። እና ገንዘቡ ይጠፋል ያልቅብኛል ብሎ መፍራቱ አልነበረም። ቢጠፋም ፈጣሪ ከሰጠኝ ጸጋ የልት ጉርሴን የማገኝበት እውቀት አለኝ። አንድ ልብስ መስፋት እችላለሁ እና ወደዛ መመለስ እችላለሁ የሚል አስተሳሰብ ስለነበራቸው ሀብታቸው የድሀ ሀብት ነው ማለት ነው። እንግዲህ ከዚህም በተጨማሪ ሐጂ መሐመድ ቱሬ በአዲስ አበባ እጅግ በጣም የሚታወቁበት እዚህ ጳውሎስ ሆስፒታል አካባቢ የሚገኘው ቤታቸው በርካታ በሺዎች የሚቆጠሩ ዘካ የሚጠይቁ ሰዎች በተለይ በረመዳን ወር በየቀኑ ሁለት ሶስት በሬ እየታረደ እየመገቡ እያቆዩ ወረመዳን ያስወጧቸው እንደነበረ እና እነዚህም በአብዛኛው የሚመጡ ታርዘው ስለነበረ የሚመጥናቸውን ልብስ በመስጠት እንደገና ደግሞ ሲመለሱ ወደ ሀገራቸው መመለሻቸውን በመስጠት ይሸኙ እንደነበረ እና በዛ ዘመን በዛ እሳቸው በሕይወት በነበሩበት ጊዜ እጅግ በጣም ብዙ የሆኑ ሙስሊሞች ዘጋ ለመቀበል ይመጡ እንደነበረ ይታወቃል። በዚህም በኩል ዝነኛ ናቸው። እንደሳቸው ያለም በኢትዮጵያ በሚሊዮኖች ከሚቆጠሩት ኢትዮጵያውያን በተለይም በሺዎች የሚቆጠሩ ሙስሊም ሀብታሞች እንደ ሐጂ ቱሬ ስሙ ገን ነው የሚነገር ሰው የለም። የቱንም ያህል ከባድ ቢሆን በተለይም በረመዳን ወር ድሆችን ከተለያዩ አካባቢዎች አሰባስቦ ማፍጠሪያቸውን እንካችው ማለት በፈጣሪም ዘንድ ክብሩ የበዛ ስለመሆኑ የሚገልጹት እንግዶቻችን ዛሬ ከብዙ በጥቂቱ ያነሳሳናቸውን ሐጂ መሐመድ ቱሬን በሚመለከት ማሳረጊያ ይሁንልን ያሉትን ቃላቸውን እንደሚከተለው ከእንኳን አደረሳችሁ መልእክቶቻቸው ጋር አካፍለውናል። በአዲስ አበባ እሱም ያሳነጻጩ መስጂዶች አሉ፣ ብዙ ናቸው። እንዲያውም በአዲስ አበባ እና ሌሎች ደግሞ ተጀምሮ ያላለቁ መስጂዶችንም በራሳቸው ገንዘብ እያወጡ ጨርሰዋል። እንዲሁም ደግሞ መድረሳዎችን የሙስሊም የቁርአንና ሌሎች የተለያዩ መንፈሳዊ ቁጦች መገቢያ የሆነችን መድረሳዎች መድረሳን ማለት እንደዛ ነው። እነዛን መድረሳዎች በማስገንባትም በማሰራትም ይጠቀሳሉ። ለምሳሌ መካኒሳ አካባቢ የሚገኘው የአባድን መድረሳ መድረሳና መስጅድ የአንበሳውን ድርሻ ያዋጡት ሐጂ ቱሬ ናቸው እና ሐጂ ቱሬ ብዙ ሊጻፍላቸው የሚገባ የድሃ አባት ነበሩ። አላህ በጀነት ያበሽራቸው እኛን ደግሞ እንደነሱ በጎ ልብ ቀና ልብ ያለን ሰዎች ያድርገን። ለሀገራችን የምንጠቅም ዜጎችም ያድርገን። ለሀገራችንም ሰላም፣ እድገት፣ ብልጽግና፣ ሁሉንም በጎ ነገሮች ይስጠን እላለሁ። ልዩ የሚያደርጋቸው ጠባይ ብዙ ነው። ቅድም እንዳነሳ ሁልህ ከልጅነታቸው ጀምሮ ታናሽ ወንድማቸው አሁን በህይወት የሚነግሩን ነገር ልዩ አመለካከት ልዩ አቀራረብ ነበራቸው። በተወሰነ መልክ እንደ ችኩል ይመስላሉ፣ ግን ፈጣሪ ጸጋ ሰጥተዋቸዋል። ፐርሴፕቲቭ ወደ ውስጥ ገብቶ የማየት ነገር እንዳልኩ ገበያውን መታዘብና መረዳት መቻላቸው ነው ሰው የማያስበውን አይነት አስቦ ወደ ስራ መቀየር ችሎታቸው ነው እና ኢንተርፕረነርሺፕ ኢንተርፕረነር ችሎታ ነበራቸው ውስጣቸው ነበራቸው። እና ቢፈልጉ ኖሮ ብዙ ፋብሪካዎች ይኖራቸው ነበረ። ግን ካፒታል በማሰባሰብ ሳይሆን ደስታቸው ካፒታሉን ለህዝብ አገልግሎት በማዋላቸው ነው ትምህርት ቤቶች በየቦታው ሰርቷል አሁን ሀረርም ከሀረርም ውጭ ትምህርት ቤቶቻቸው ይጠቀሳሉ ከእሳቸው ጋራ የተያዘ ድሬዳዋም ሀረርም አዲስ አበባም የእሳቸው ድርሻ ብዙ ነው መስጊዶች ቅድም እንዳልኩ መስጊዶቹ ላይ በጣም ሰፊ ችሮታ ሰጥተዋል። ቤተ ክርስቲያንም የሚረዱ ነበር እነሚካኤል አጥራቸውን የሰሩት ላይ ያለው አዲሱ ሚካኤል የተሰራው በእሳቸው እርዳታ ነው። እና የማይረዱት ወገን አልነበረም ማለት ነው። ይሄ የተፈጥሮ የፈጣሪ ጸጋ ነው እንጂ የግለሰብ ሽሮታ ችሎታ ብቻ አይነት አይደለም። ፈጣሪ ልዩ የሆኑትን ፍጡሮች ያሳየናል፣ በህይወት እና ተምሳሌት እንዲሆኑልን ነው። እንደነሱ ጨክነን ያለን በሙሉ መስጠት ባንችልም ትንሿን እንኳ ብንሰጥ የፈጣሪ ጸጋ ተጨምሮበት መወዳደር ውስጥ ባንችን እንኳ መቀራረብ አይነት ያመጣን ይሆናል። እነሱ በሚሊዮን ሲሰጡ ትንሹ እንድንሰጥ የሚገፋፋን ተምሳሌት ይሆናሉ ብዬ ነው የማስበው። እና እንደጀመርኩት እንኳን የሰላም ቀን ያደረገልን እላለው። በዓሉ ለሁላችንም የደስታ የፍስሀ የሰላም ቀን እንዲያደርግልን ለአለም ህዝብ በሙሉ ነው ለእኛ ብቻ ሳይሆን ለእምነቱ ተከታዩ ብቻ ሳይሆን ለሁላችንም ሰላም መኘቱ ተገቢ ነው፣ ላለው እና የሰላም ቀን እንዲሆንልን እመኛለሁ። እንግዲህ ሐጅ መሐመድ ቱሬ እርዳታ የሚያደርጉት በዚህ በቤታቸው ዘካ የሚሰጡት ወደ ቤታቸው ለሚመጡ ብቻ አይደለም። በየመንገዱ ላገኙት ሁሉ ይሰጡ ነበር። እንደገና ደግሞ የኢትዮጵያ መንግስትም አስፈላጊ የሆኑ የግንባታ ስራዎችን በሚፈልግበት ጊዜ እንደዚሁም ደግሞ የጦርነት ፈተናዎችን ፈተናዎች በሚገጥሙት ጊዜ እና ልዩ ልዩ መንግስት የጠየቃቸውን ልዩ ልዩ የልማት እርዳታዎችን በማድረግ የታወቁ ሰው ነበሩ። ሐጂ መሐመድ ቱሬ እውነቱን ለመናገር ሆደ ሰፊ የሆኑ ይቅር ባይ የሆኑ አስተዋይ የሆኑ ታላቅ ሰው እንደነበሩ መረዳት ይቻላል። በአጠቃላይ ለልማት የተፈጠሩ ሰው እንደሆኑ ተደርገው ይነገራል። እንግዲህ አሁን ልጆቻቸውም ከልጆቻቸው በበለጠ ሐጂ ውሂብ ቱሬን አውቃቸዋለሁ። እሳቸውም ቢሆን የአባታቸውን ፈለግ ተከትለው በመስራት ላይ ያሉ ሰው ናቸው። ቤታቸውን እንግዲህ አላህ ይባርከው፣ ቤተሰቦቻቸው አላህ ያቆያቸው። እሳቸው ደግሞ በሰማይ ፈጣሪ ምቾት ባለበት ቦታ እንዲያስቀምጣቸው ከደጋጎቹ ሰዎች ጋር እንዲያስቀምጣቸው እና በሀገር ውስጥም በውጭ ሀገርም ያላችሁ ሁሉ እንደዚሁም ይሄ የሙስሊም በዓል በዓላችን ነው የወንድሞቻችን በዓል ነው ብላችሁ የምታምኑ ሌሎች እምነት ተከታዮች እንኳን ለኢደል ፈጥር በዓል አደረሳችሁ። እንኳን አብረን ተደስተን በሰላም በፍቅር በመተባበርና በመተሳሰብ ለማክበር በቃን። መጪው ዓመት ደግሞ የሰላም የፍቅር፣ የመተሳሰብና የመግባባት እንዲሆንልን ከልብ እመኛለሁ።